ፍሬ ነገስች የመጡት አንድ ቆርቆሮ እንትን ብዬ ማለት ነው። የቆርቆ የቤት ነው ብዬ የገዛሁት ስድስት መቶ ሰባ ብር እንግዲህ ዋናው እንጨቱ እየበሰበሰብኝ ነው። ዋናው እየበሰበሰብኝ ስለሆነ ወደ ውስጥ ገብቷል ታውቃላችሁ። በስብሶ በስብሶውን ባለፈው ንፋስ አንስቶብኝ ሊወጣ ተነፋፍቶ በጣም ንፍፍት ብሎ ክፍተት ፈጥሯል። ይሄ ማለት ነው። ይሄ አሁን እቺኛ ዝም ብዬ ነው እንደዚህ ጨርቅ ነገር እንትን ያርኩበት ማለት ነው። በጣም ተመጨረሻው ከኋላ ማለት ነው ይሄኛው፣ ይሄ መጨረሻው ከኋላ እንዴት እንደሆነ ነው። ስለዚህ አሁን ደግሞ ይሄኛው እት ይሄ እንጨት እየበሰበተ ውሃ እየገባበት ውሃ እየገባበት ይሄኛው ማለት ነው። ዋናው እዚያ ላይ የሆነ ነገር በምክንያት የሆነ ነገር ሳይሳካ ሲቀር እንኳንም ገዛሁት ይቀመጥ እንግዲህ ሁለት ሺህ አስር ብር። ተገንሶኔ፣ እንደውም በስድስት መቶ ወይ በአምስት ከሃምሳ አገኘዋለሁ ብዬ ነበር። ይወጣ ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ያላችሁ ይን ያለው ምዛቤ ተመሰገነ። እንግዲህ አሁን ነው ከመንገድ የገባሁት። የሚገርማችሁ ነገር ደከም ብሎኛል። ደከም ያለበት ምክንያት ደግሞ ወይ ምንድን ነው ምን እና በነገራችን ላይ ቤተሰቦቼ እንትን የሆነ እንትን ተበላሽቶብኝ ነበረ ከበፊት ጀምሮ። እዚህ ጋ አሁን ቆርቆሮ ገዝቼ ነው የመጣት ቤት የሚታያችሁ ከሆነ ቆርቆሮ ገዝቼ ነው የመጣት። እዛ ጋ ደግሞ እንጨት አለ፣ ረዣዥም እንጨት። እሱንም ገዝቼ ሆኖ ማለት ነው። እሱንም ገዝቼ ቆርቆሮ፣ እኛ ሰፈር እንግዲህ እዚህ ካለሁበት አካባቢ ላይ ይሄ ቆርቆሮ ነው፣ ይሄ እንጨት ማለት ነው። እንጨቱን በነገራችን ላይ ገዝቼ ነው በሰባ መቶ ብር አንድ ፍሬ በመቶ ብር ከሰፈር ማለት ነው ከቦታው ሳይሆን ከሰፈር ቆርጠውልኝ ማለት ነው ውድን ይሸጡልኝ ግን ምንመረቅ አልችሉ አማራጭ የለኝም ቆርቆሮ ሶስት ፍሬ ነው የገዝቼ የመጣሁት አንድ ቆርቆሮ እንትን ብዬ ማለት ነው የቤት ነው ብዬ የገዛሁት ስድስት መቶ ሰባ ብር እንግዲህ በየጊዜው ስድስት መቶ ምናምን ነበር። በየጊዜው ነው እየጨመረ ያለው። እሱን ለመግዛት ነበር ዛሬ ሄጄ ነበረው። ለምን እንደሆነ ደግሞ የገዛውበት ምክንያት መቼም ከስር ከስር ነው። እኔ ዳዲ ዳዲ እያልኩ ያለሁት እየወደብኩ ስነሳ ስወርቅ ስነሳ ነው እያያችሁኝ ያላችሁትና ስወርቅ ስነሳ ባልፈው ኩሽናዬን እንደምንም ጨረሱ። ከዛ ደግሞ ምጣዴን ገዛው አማሾው ታውቃላችሁና ከስር ከስር ያው ዳዲ ዳዲ እያልኩኝ እግዚአብሔር ይመስገን። እና ለምን እንደፈለኩት ታውቃላችሁ? አሁን ለዚህኛው ለኩሽናው ነው ሳይሆን፣ ትልቁ ቤቴ ሊፈርስብኝ ነው። ሊፈርስብኝ ነው ስላችሁ፣ ምንድ ነው፣ እንቆይ ላሰችሁ ይሁት። ቆርቆሮ ጥጉ መጀመሪያ ሲሰራ ያያችሁት ነው። ይሄ እንጨት ዝናብ እየገባበት ወደ ውስጥ እየገባ እየበሰበሰ ነው። ዋናው እንጨቱ ማለት ነው። ዋናው እንጨቱ እየበሰበሰብኝ ነው። ዋናው እየበሰበሰብኝ ስለሆነ ወደ ውስጥ ገብቷል። ታውቃላችሁ በስብሶ በስብሶ፣ አሁን ባለፈው ንፋስ አንስቶብኝ ሊወጣበት እንትን አለ። ምስማሩ ሲመታበት ተሰበረ እንጨቱ ማለት ነው እና ይሄ ክረምት ደግሞ እግዚአብሔር ብሎ እዛ ካደረሰን ይሄ ክረምት ዘነበበት ማለት የሚመጣው ዛሬ ያደርሰን እና ማለት የሰው ልጅ እንግዲህ መተንፈስ እስከቻልን ድረስ ማውራት እስከቻልን መራመድ እስከቻልን ድረስ ተስፋ እንቆርጥም እንኖራለን ነው እንጂ እንሞታለን አንልም። እኔም ደግሞ ተስፋ አልቆረትኩኝም እግዚአብሔር እንግዲህ እስካን ወደ ድረስ እኖራለሁ የሚል ተስፋ ነው ያለኝ። ስለዚህ ይሄኛው ነገር ይቆርቆሮ ማለት ይሄ፣ በነገራችን ላይ በፊት አረብ ሀገር በነበርኩበት ጊዜ ይሄ ቤት እንድሰራልኝ ሳይሆን ሶስት ክፍል በጣም ምርጥ ተደርጎ ክፈፍ እንዲኖሩ አቀማመጡሉ ያልነበረ እና በዛኛው በኩል ትርፍ ነው ትንሽ። ይሄ ደግሞ ይሁት እንዴት እንደተበላሸ ይሄ ውሃ ሲገባበት ይሄ ውሃ ሲገባበት ይሁት እንዴት እንደተነፋፋ ይሄኛው ማለት ነው። ይሁት ተነፋፍቶ በጣም ንፍፍት ብሎ ክፍተት ፈጥሯል። ይሄ ማለት ነው። ይሄ አሁን እቺኛዋ ዝም ብዬ ነው እንደዚህ ጨርቅ ነገር እንትን ያርኩበት ማለት ነው። በጣም ተነፋፍቷል። ይሁት ያስ ይታያል፣ ተሰንጥቋል ሁሉ ይሄኛና ይሄኛው ስታዩት እራሳችሁ እንትን ይላችኋል። እና ይሄኛው ይሁት እዚህ ጋር ያለው ማለት ነው እና አይለኛ ዝናብ ሲመጣ እየመታብኝ ማለት ነው። ይሄ ተነፋፈ እየተነሳ ማለት ደግሞ ጭቃ ነው እያለ እያለ በአንድ በኩል ተሰበረ ማለት ደግሞ እያለ እያለ እንትን ነው የሚለው እየረገፈ ነው ይመጣል፣ እየረገፈ ይመጣል ማለት ነው። ስለዚህ ምንድን ያደረኩት እንግዲህ አንዱ ነገር ስጨርስ ደግሞ ቀስ በቀስ ቀስ የእንጨቱን ገዛው ብር ሳገኝ ሰባት መቶ ብር እንጨቱን ገዛው ሰባት ፍሬ። እሱን ከጨረስኩኝ በኋላ ደግሞ ትንሽ ቆይቼ ደግሞ ትንሽ ብር ሳገኝ ደግሞ መስማርም ገዝቻል ነኝ ሚስ ማርገዝቺ ቁጭ አደረኩኝ። ከዛ በኋላ ደግሞ አሁን ደግሞ ሄጄ ቆርቆሮ ሶስት ፍሬ ቆርቆሮ ገዛ። ማለት አሁን ሰው ጠርቻለኝ፣ የሚሰራልኝ ሰው። እንግዲህ ይሄኛው ትርፍ ይመጣል። በእርግጥ በእርግጥ ትርፍ ይመጣል። ትርፍ ቢመጣም እዚ ጋ ድረስ ይደርሳል። ክፍተት ይታያል። ሰማይና ግርግዳው እዚ ጋ ያለው ትንሽ ወደዚህ ትርፍ ይሆናል። ቢያንስ ከስር ከስር ራሱ እዚ ጋ እቃ ማስቀመጥ እችላለሁ ማለት ነው። እና ግርግዳው ከሚበሰብስብኝ ደግሞ የቻልኩት ነይል ማሰራት አለብኝ ማለት ነው። በፊት ክፈፍ የክፈፍ ሁሉ ሁለቴ ሶስት እንዲሰራልኝ እንዲስተካከል ከፍ እያለ እዛ በነበርኩበት ሰዓት። አሁን ላይ ግን እንግዲህ ሳይሰራ ቀርቶ መጣኝ ላቸዋለኝ ዩት ከኋላ ያለው ራሱ በጣም አጭር ነው ከኋላ ይታያቸዋል ብዬ አስባለሁ። ይሄ መጨረሻው ኋላ ማለት ነው፣ ይሄኛው ይሄ መጨረሻው ኋላ እንዴት እንደሆነ ይሁት። ስለዚህ አሁን ደግሞ ይሄኛው ይሄ እንጨት እየበሰበሰ ውሃ እየገባበት ውሃ እየገባበት ይሄኛው ማለት ነው፣ ዋናው ትልቁ ቤቴ ውሃ እየገባበት ውሃ እየገባበት ስለሆነ እንጨቱ በሰበሰብኝ። ስለዚህ ያለብኝ ነገር ምንድን ነው? ሌላ እንጨት አስገብቶ ከተሰራ በኋላ አሳያችኋለሁ፣ በኋላ ላይ ማለት ነው፣ በኋላ ላይ ማሳያችሁናል እና እሱ ሲገባበት ቢያንስ ይሄኛው እንትን አይለም ይሄ በሰበሰ ማለት ይሄ ሰው ሲወጣበት ድር ምሳሌ ማለት እኔም ውሃ በላይ ማለት ነው። ስለዚህ ከዛ ቤት ጋራ እንግዲህ እንቁላል ቀስ በቀስ ነው ዳዴ የሚሄደው ባላል አይደል? ስለዚህ እኔም ደግሞ ቀስ በቀስ እያልኩኝ እንግዲህ ለእኔ በቂ ነው፣ ለሌላው ኩሽና ነው ግን ለእኔ በቃኛል። እና ይሄንን ይመስላል። እስቲ እንግዲህ ሲሰራ ደግሞ የማሳያችሁ ይሆናል ሰዎቹ ልጥራው እላችኋለሁ ዋጋውን በላሽ እሺ ጎበዝ ኔ ልጅ አንበሳ አሁን ነው የመጣሁት በነገራችን ላይ ስለዚህ ይሄንን ይመስላል ምስማሩ ግባሽ ግማሽ ኪሎ ነው የገዛሁት የት ባለ ኮፍያ ዋጋውን ግን አልነገርኳቸውም ነው ባለ ኮፍያ ና ባለ ዘጠኝ ግማሹን የገዛሁት ባለምስማሩ ማለት ነው። ባለ ኮፍያውን ባለምስማሩ እላለ እንትን ነው መቶ ሰባ አምስት ግማሹ መቶ ሰባ አምስት ባለ ዘጠኝ የሚባለው ደግሞ ማለት ነው ዘጠኝ ቁጥር የሚባለው ደግሞ መቶ አምስት ግማሹ ኪሎ ማለት ነው ሁለት ከአስር ማለት ነው። እና ይህን ይመስላል ባለ ላይ የማሳያችሁ ናቸው። እና ለማንኛውም በጸሎት አስዋስቡኝ እናንተ እንድታግዙኝ ፈልጎ ላይክ ሼር እያረጋችሁ አበረታቱኝ እና ቤተሰቦቼ ጠበኩ ጠበኩኝ አሁን ከቀኑ ሰባት ሰዓት ተኩል። አንዳንድ ጊዜ እውነት ግ አሁን ምናምን እውነት ልቤ ሁሉ እየወለቀ ስሄድም ስመጣም በጋሪ ነርኩ። ብታይ ቶሎ ገዝተሽ ነ አሁኑ ነው እምመታለች፣ ስጥ ቆርቆሮ ስለሆነ ችግር የለው ተብዬ ማለት ነው። አሁን ሄጄ ገዝቼ ምናምን ከመጣው በኋላ ቅድም ሊቀረስኩላችሁና አሁን ሰባት ሰዓት ተኩል ሆኗል። ሂጄ የምታለኝ ምናምን ነገር ለምን አሁን ፀሐይ ነው ተባልኩ። አይመቸኝም ወይን ነኪ ወይን ከነጎዳ አን አትናዱ መተናድጃለሁ እና ይሁን ለማንኛውም፣ ለበጎ ነው። ዛሬ ምን ነገር በምክንያት የሆነ ነገር ሳይሳካ ስቀር እንኳንም ገዛውት ይቀመጥ። እንግዲህ የእጁን ለማስበታል። እንደውም እንዳፈበ ጥሩ ነው። እና ለማንኛውም ውድ ቤተሰቦች ሁላችሁንም አመሰግናለሁ። ላይክ ሼር ያደርጋችሁ ስለምታበረታቱ 27 ሺህ ሰብስክራይብ ገብተናል። እንግዲህ የዘገየ ቢሆንም የቆየ ቢሆንም እኛ ተስፋ አንቆርጥም፣ ወደፊት እንጂ ወደኋላ አንሄድም። ስለዚህ ተመስገን እኔ ተመስገን ነው የሚለው እና አሁንም ላይካችሁ ሼር ማድረጋችሁ ማበረከታችሁ ከናይል ላይ እንግዲህ በሴት አቅሜ እንደምን እየተንጨረጨርኩኝ ነው። ከስር ከስር ነገሮችን ተመስገን እያልኩኝ እያስካሄድኩኝ ነው ታቃላችሁ። እንግዲህ ለሌላ ሰው የአምስት ደቂቃ ሊሆን ይችላል እቺ ለእኔ መቅረት፣ ለሌላው የአንድ ደቂቃ ስራ ሊሆን ይችላል። እኔ ደግሞ ለእኔ ባለጋት ሁሉም ነገር ዋጋ ስምንት ነው። ሲጮቱበት ባው ምስማሩ እየገደባበጠ እና ለማንኛውም የምስማሩን ዋጋም የቆርቆሮ ዋጋም ነግሬያቸዋለሁ። በየሰፈሩ ግን ሊለያይ ይችላል አላቅም። የዚህ ሰፈር ግን እንግዲህ ወደ ጫንጮ ጫንጡ አካባቢ 600 ነበር የተባልኩት። በዛ በኩል ይግባ በዚህ በኩል ይግባ ግን ምንም የማውቀው ነገር የለም። እውነት ለመናገር ጫንጮ እንግዲህ 600 ብር ነበረ ሲባል ነበር። እዚህ እንግዲህ አምስት ከሰባ ነው የገዛሁት ማለት ነው። ያ ጥር የእንትን የቆርቆሮ ቤት ተብሎ ማለት ነው የገዛሁት እንግዲህ ወደ ሶስቱ ሁለት ሺህ አስቡት። እንግዲህ ቆርቆሮ አስወስትትሁን እንጂ አስቡት ዋጋው በስድስት ከሰባ ሱ ሁለት ሺህ አስር ብር ተገዛሁ እኔ እንደውም በስድስት መቶ ወይም በአምስት ከሀምሳ አገኘዋለሁ ብዬ ነበር የወጣው እስወጣ ማለት ነው። ናብቶ ጨምሯል። ሁሉም ነገር በየቀኑ ነው የሚጨምረው፣ በየጊዜው ነው እንትን እየጨመረ የሚሄደው እና ወይም በብዛት ሲገዛ ሊቀንስ ይችላል ብዬ አስባለሁኝ። እዚ ሰፈር ያለው እንደዛ ነው የገዛሁት ማለት ነው። ምስማር ሶስት ከስንት ማለት ነው? ሶስት ከምሳ ይመስለኛል። ባል ኮፍያው ግማሹ አንድ ከሰባ መቶ ሰባ መቶ ሰባ አምስት ስለሆነ የገዛሁት ሶስት ከምሳ ማለት ነው። አንድ ኪሎ ተመስገን ነው ዘጠኝ ቁጥር የሚባለው ደግሞ መቶ አምስት ብር ኪሎ ሁለት ከአስር ማለት ነው። እንደዛ ነው። ስምንቶ ደግሞ እንግዲህ አንድ ሺ አንድ መቶ ሃምሳ ነው። መቶ ቁምታሩ መቶ ኪሎ ማለት ነው እና እንደዛ ነው። ራስን እንዳትወጋ አንተ ባባዬ ራስን እንዳትወጋ ትንት እያደረገት እንደሚል ይታ ት በትኖት ምስማሩ ሊሰራልኝነው ይህኔ ው ደርስልኝ አለን ገለባበት ከመልስበት አሁን እንግዲህ ልጄ ደርሶልኝ አድጎልኝ እንግዲህ እሱም ይሰራል ያደርግልኝ። ለማንኛውም ከዚህ ከመረበሹ ምናምን ነገር አልፎ ማለት ነው እና ውድ ቤተሰቦች ይህን ይመስል ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሲሰራ ከተሰራ በኋላ ደግሞ ሌላ ቀን አሳያችኋለሁ ምን ያህል ትርፍ እንዳለውና እንደሌለው ማለት ነው እና ለማንኛውም ደህና ሁኑልኝ።